ሰላም ሰላም፣ እንዴት ናችሁ ደህና ናችሁ? አለው እንደ እግዚአብሔር ይመስገን። በስመ አብ አይኔ ብጥጥ ብሏላ፣ ምንድን ነው ምን ሆኜ ነው? እውነት እንቅልፍ እኮ እምቢ ብሎኝ ነው። አላውቅም ለምን እንደሆነ። እና እንዴት ናችሁልኝ ደህና ናችሁ? ገና ፊቴን የማይሆነው የሚመስልኝ አሁን ግን ታጥቤ ምናምን ቤት አጥቻለሁ ማለት ነው። ግን አይኔ እንደምታዩት ብጥ ብሏል። ማን ነበሩ ላይ ላይ እንትን በ ነው። እሺ ያሉኝ። በበረዶ እስኪ ሞክራለሁ። ይሄኛው አይደለ የሚታሸው ከታች ያለው ነው። ይሄ ይሄ እኔ አላውቅም። እና እንዴት ናችሁ? ልያ ቪዲዮ አቀራረጽ እኮ በቃ ተጃጃለ። አሁን ማጨራሽ በእጅ ነው የሚይዘው እና የሆነ ነገር ለነገራችን የእውነት ማታ ዝም ብዬ ሳስብ ሳስብ ሳስብ አደርግኝ እግዚአብሔርም በስማ እኔ በህይወቴ እንደዛ ቆሌ ተገፎ አያውቅም። እንደ ትናንት ቆሌ ተገፎ አያውቅም። ማርያምን በየብስም። ወይኔ እናቴ! ወይኔ ሸቃላ መሆን እንዴት ያስጠላል! ወይኔ እኔ ደግሞ የዱባዮቹ ናቸው ትስያል። በቃ እና ለካ በጣም መጥፎ ልጅ አለች፣ የሰው የሴትዮዋ ልጅ ማለት ነው ታላቋ እና መጥፎነት ሳይሆን ሰራተኞቹ ጋር እንድንገናኝ ምናምን አትፈልግም። ችግር የለብንም እኛ። እና በዛው ልክ ደግሞ እኔን በጥሩ ሁኔታ አታየኝም። እና ትናንት ወጣን እንዳለ ተያይዘን ማለት ነው። እና እሷን ደግሞ ውጭ ላይ ያገኟት ያው ተቀጣጥለው ነው ማለት ነው። ከዛ እየሄድን እየሄድን ከዛ ቡናን ጠጣ ምናምን ተባባሉ። ፎቅ ላይ እንውጣ ተባለ። ፎቅ ላይ ወጡ ወጣን። ያውን ዩሲቲ ወይም በጋር ይገፋለሁኝ ምናምን ከዛ እግዚአብሔር በኢየሱስ ወይኔ እረ ቆሌማ ማ ቆሌ ቆሌ ግፍፍ ያርጋቸውና ቆሌያቸው ግፍፍ ያርገውና ቆሌ እኔ ይገፋሁኝ ከዛ ሁለቱ ሊያዙ ሄዱ። ቦርሳቸውን ጠረጴዛ ላይ አስቀምጡ ከዛ ሲትያ ወንበሩ እንደ ሳባረገች አረገች ና ቁጭ ያለች ማለት ነው። ማሪምን ቁጭ አልኩ ቁጭ አልኩ ከዛ ትልቋ ያችኛዋ መጣች እና ቁጭ አለች ምናምን ነገር። ከዛ ተመልሳ ሄደች ማለት ነው፣ ተመልሳ ሄደች እና አብሮ መጥተው ቁጭ አሉ። ከዛ የኔ ዱሽ ዱሽ ደግሞ መጥተው ቁጭ አለችና፣ ወይ እኔ ይህንን ቃል ባልናገር ደስ ይለኛል። ለራሴ ራሱ ድጋሚ ሳስበው ያናድደኛል። ጌታ ረ እንዴት ብዬ ልንገራችሁ? አይነ ግን የምር እየተቀየረ ነው ዛሬ ነው ነ የሚያወጣው፣ ተኛ ያለው ግን ጭንቅላቴ ነው የማሙኛል። ዛሬ ሄደ ወደ አባቱ ሄደ፣ አለ ጸጉሪ ራሱ እየሸሸ ነው። ወይኔ ወይኔ፣ ከዛ ምን ብትለኝ ጥሩ ነው። አቤት ለእናንተ ራሱ ለመናገር እኮ ይከብደኝ ከብደኝ ሰሜራ ጉሜሮ ነ እጅ ለስ ያለችኝ እንዴ ስታነሺ እዛ ቁጭ በይ ያለችኝ፣ ማለት ነው። ምድር ሰማይ ዞረብኝ። ለምን እንደተቃላችሁ የትኛዋ ልጅ እንደምትለኝ አውቃለሁ። ይችኛዋ ግን ደፍራ እንደዚህ እንደማትላቀሉ እና እሺ ብዬ ብድግ ብዬ ሄድኩኝ። አቤት ስንት ሰው ወቀስኩኝ መሰላችሁ በዛ ውስጥ አቤት ስንት ሰው እንደወቀስኩኝ ከአብይ አህመድ ጀምርኩ። በቃ ከአብይ አህመድ ጀምርኩኝ። ቤቲም ቤቴን በተስፈርሰው እላለሁ። መተት ያስመትቱብኝን ሰዎች እናንተ እንደዚህ በታረጉኝ አልንከራተትም ነበር እላለሁ። አይገርም። በጣም ብዙ ሰው ስወቅሳምሽውኝ ነጭ ብዬ በቃ ፊቴን ዙር ሄጄ ቢያንስ ስንት እኔ እኔእንጃ ትንሽ ወጣ ይላል። ከዛ ከንትኑ ሚጠጡ የሚጠጣበት የሚበላበት ወጣ ብላችሁ ወንበር ምናምን አለ አይደለም። እዛ ጋር ነበር ቁጭ አልኩት። በቃ አንገቴ እንደ በቃ እግዚአብሔርን እንዲ በቃ ማለት ስንት ነገር እያለኝ አሁን እንደዚህ መሆኔ በቃ የእውነት ነው የምላችሁ፣ እንዴት እንደተሰማኝ በህይወቴ በሞራሌ እንደዛ ተሰምቶኛል። ያቀበክ ተነሽ እዚያ ጋር ሂጂና ቁጭ በይ አለችኝ። እንዴ ሰራተኛ አይደለች እን ለተምት ትችላላችሁ ግን ምን ያክ እንዴት እንደሚሰማችሁ ብታቁት? በእርግጥ ሴትዮዋ ዝማተን በጣም ነው የምትናደድ፣ ለምን ምናምን አሁን ያው ትናገራለች ምናምን እንጂ የውስጥ ክፋት የላትም ትልቋል በቃ እግዚአብሔርን ነው ምላቸው ሳወር ብዙ ሳወርደው ሳሳቅላው ሳወርደው መጨረሻ ላይ ላይ ሄዳለች። ረበስማ የዱባዮች እኮ እንደዛ አይደለም። የእውነት የዱባይ መዳሞች ፍ እናት ትሙት ወይን የሳውዲ ግን የተረገው እግዚአብሔርን እርግማን እርግማኖች። እንዴ ምን ችግር አለው? እኔ ቡና አልጠጣም። ትዛጫለሽ ብላኝ ያልትጠመላት አለሁ። ከዛ በቃ መጥም ችግር አለው ምንም ደህና ነገር እንኳን አልበሉም እኮ ምንም ነገር አልበሉም። እናቴ ትሙት ጋዋቸውን ጥጡ፣ በቃ ተነሱ እንቀት ሁላ እና በጣም አዘንኩኝ። እግዚአብሔርን እንደዛ አባረረችኝ። በቃ መጥች ራሱ የሆነ ውስጤ እንትን ትንሄዳል የሆነ የሆናላሽ ቅጥጥ የሚላችሁ ነገር አለ አይደለም። በቃ ስንት ነገር እንዳልነበረ ስንት እንደዚህ እንዳልሆንኩኝ ምናምን እያላችሁ የምትናደዱበት ነገር በቃ እሱ አደረብኝ። በቃ ሌሊቱ ሙሉ ማለት ነው ማለት የእሷ ትንሽ ማለት ምናምን ሳይሆን በቃ የኔ እድሌ በቃ ለምን ለምን በዚህ ሰዓቴ እኔ ስንት ነገር ማድረግ ስችል ይሄን ያህል እየቀለልኩ ይሄን ያህል ስንት ነገር። ይህንን ስላችሁ አክብሮ በእናታችሁ በቃ የሆነ ንግግሬን በደንብ አርጋችሁ እናንተ ምትን በሉት አሳምራችሁ ስሙት። ማለቴ እንዴ እና ታዲያ ሰራተኛ አይደለች ነው እንደምትን ያውቃሉ። አዎ ነኝ። ግን በቃ ለምን እግዚአብሔር የሰጠኝ ነገር አልባረከለኝም እያልኩኝ እንደገና ይህንም ስላችሁ፣ ደግሞ እግዚአብሔርን ማማራሪ አይደለም፣ አመሰግናለሁ። ግን ይህንን ምድል ያጥዋሉ ስንት ስንት፣ ግን በቃ እግዚአብሔር አንዳንዴ የሰጣችሁን ነገር እንዲባርክላችሁ በደንብ መጸለይ አለባችሁ። በሃይማኖታችሁ ጠዋቅ ማለት አለባችሁ። እውነት ነው። በቃ እና በጣም ከፍቶኛል። በጣም የእነሱ እንደዛ ማለት ሳይሆን፣ በቃ እንደገና ወደ ያለፈውን ህይወቴን እያስታወስኩኝ፣ በቃ እንደዛ የደከምኩበት እንደዛ የለፋውበት ነገሮች ሁሉ ጥፍት ብለው አሁን ዜሮ ላይ ሆኜ በዚህ ልክ ውስጥ እየተጎዳ መኖሩ ራሱ ማለት ህይወት እንደዚህ መሆኗ በቃ የሆነ እረ፣ ምንም ጣዕም የላትም ህይወት። ግን እግዚአብሔር በጣም ነው የምትሰለቸው። እናቴ ትሙት፣ በጣም በጣም በቃ። ምን ልበላችሁ፣ ደግሞ ድከመ ነው የሚለኝ በቃ። ያን ያክል ስራ ውስጡ ምናምን አይደለም። ከዚህ የበለጠ ስራ እንዳለ አውቃለሁ፣ ግን በቃ ሰውነቴ ዛል ነው የሚለው፣ ደከመኝ መሰለኝ። በቃ እኔ እኮ በልጅነት እኮ ነው ገና ስራ ሀ ብዬ የጀመርኩት። እንደውም የውጭ ሀገር ስራ ይሻላል እኮ ኢትዮጵያ ውስጥ ወይ ከላይ እስከ ታች አራተኛ ፎቅ አይደል እንዴ መናፈሻ ቡና እናፍ ላይ ያሉ ስንቱን ሊፍት እንኳን ይደለው ቤት እንትን እያን የምንሰራ ቡና እያመላለስኩኝ ምናምን ትዝ ይለኛል። እንዲ ግፋቸው ማለት ነው እንዲ ሌላውን ተውት። ልብስ ማጠብ ምናምን ተውት። የዚህ ሀገር በእርግጥ ይሻላል። ሁሉም ሸባሽን በማሽን ነው ያው ትሰራላችሁ። በእርግጥ ግን የኢትዮጵያ ደግሞ በጣም ከባድ ነው እና ከልጅነት ጀምሮ ስለሰራው ነው እናቴ፣ ደከመኝ፣ ድከም አለኝ እና እናቴ ትሙት። በስመ አብ ወወልድ እግዚአብሔር፣ ወይ በቃ የሆነ እረፍት ያለውን እንጀራ ስጠኝ። ራሜን በሉ ዛሬ ስጥሽ በሉኝ። እናቴ ትሙት እንዲህ ደክሞኛል። እኔ ለካ የሆነ እንትን ጉልበቴን ሰብስብ አድርጌ ለመስራት አስባለሁኝ፣ ግን ደከመኝ በቃ ስርጀት፣ በቃ መቅኔ እልም መቅኔ። ምንድነው ግን ሲዘምጪ ነው አቅም መሰለኛል። አሁን እንደዛ በቃ ድክም ነው ያለኝ። አረ፣ ቢያንስ እስኪ ዲቪን ማበረታቶኝ። እውነት እኔ ደክሞኛል፣ እኔ ያታችሁና ጥቱ ድክም ነው ያለኝ። የእንቅልፍ ሰዓት አሪፍ ነበር ግን እንቅልፍ አልያዘኝም። በቃ የሆነ ዝም ብዬ

ሰራበታለሁ ቤት እና እንደዚህ ነው በቃ ብቻ ግን በጣም ከፍተኛል። ጌታ ነው የምላችሁ። በቃ ያለፈውን ህይወታችሁን የሚያስታውስ ነገር አይጠፋም፣ አይጠፋም። እናቴ ትሞት እንጂ እኔ እንጃ። ለማንኛውም የሚል ነገራችሁ ብዬ ነው እንደከፋኝ ከዚህ በላይ ማለግን ደግሞ ያለፈ ህይወታችሁን የሚያስታውሳችሁ ነገር ሲመጣ ያናድዳል። ያ እንደዛ ለማለት ነው። ለማንኛውም ወዳችሁ አለው ላይክ ሼር ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሆነት ድክም ያላችሁ ያልኩኝ እህታችሁኝ ያለው እኛው እና ወዳችሁ ባለው አበረታቱኝ። ባይ ባይ።